ኢትዮጵያና አይ ኤም ኤፍ በኢትዮጵያ ሀብት መጠን ላይ እየተወዛገቡ ነው። ያለም አቀፉ የገንዘብ ድርጅት አይኤምኤፍ ኢትዮጵያ ባላት ጠቅላላ ሀብት ከአፍሪካ ሀብታም ሀገራት ሶስተኛ ነች ሲል አስታውቋል። የኢትዮጵያ መንግስት በበኩሉ ጥናቱ ሊታመን የማይችል ነው በማለት ውድቅ አድርጓል። ያለም አቀፉ የገንዘብ ድርጅት አይኤምኤፍ ሰሞኑን ባሰራጨው ጥናት በሀብታምነታቸው ቀዳሚዎቹ አስር አገራት በሚል የዘረዘራቸው ናይጄሪያ በ594 ነጥብ 25 ቢሊዮን ዶላር፣ ደቡብ አፍሪካ በ341 ነጥብ 216 ቢሊዮን ዶላር፣ ኢትዮጵያ በ284 ነጥብ 8 260 ቢሊዮን ዶላር፣ አልጄሪያ በ227.8 ቢሊዮን ዶላር፣ ሞሮኮ በ112.552 ቢሊዮን ዶላር፣ ኬንያ በ53.40 ቢሊዮን ዶላር፣ አንጎላ በ49.857 ቢሊዮን ዶላር፣ ሊቢያ በ49.341 ቢሊዮን ዶላር እና ቱኒዚያ በ49.122 ቢሊዮን ዶላር የነፍስ ወከፍ ገቢ አላቸው በማለት ዘርዝሮ አስፍሯል። ይህንኑ ጥናት መሰረት በማድረግ ስለ ጉዳዩ ያነጋገርናቸው የኢፌዴሪ ገንዘብና ኢኮኖሚ ልማት ሚኒስቴር የኮሚኒኬሽን ዳይሬክተር አቶ ሀጂ ኢብሳ እንደገለጹት የዓለም ገንዘብ ድርጅት ያወጣው ሪፖርት አማኒነት ይጎለዋል፣ በሪፖርቱም አልስማማም ብለዋል። ኢትዮጵያ በዓለም ፈጣን እድገት ከሚያስመዘግቡ አስር ሀገራት መካከል በስድስተኛ ነበረች ያሉት አቶ ሀጂ በቅርቡ ከሱዳን በልጣ የአምስተኝነትን ደረጃ መቆናጠጧንና አጠቃላይ ሀገራዊ ሀብቷም 1.05 ትሪሊዮን ብር ደርሰናል ብለዋል። በአፍሪካ በሀብታምነት ሶስተኛ ደረጃ ላይ ትገኛለች ስለመባሉም በሰጡት አስተያየት ሶስተኛ የሚባለውን እኔ አልቀበለውም ተጨማሪ ማጣራት ማድረግ አለብኝ ብለዋል። ኢትዮጵያ በፈጣን እድገት ላይ መሆኗ እርግጥ ነው ያሉት አቶ አጂ በዘንድሮም ዓመትም በ11.4 በመቶ እድገት ለማስመዝገብ መንግስት ርብርብ በማድረግ ላይ መሆኑን አስታውቀዋል። የአገራችን እድገት ለ10 ተከታታይ ዓመታት በአማካይ 10.8 መሆኑ ተረጋግጧል ያሉት አቶ አጂ በእድገት ፍጥነትም ከሌላቸው ሀገራት በግንባር ቀደምትነት መቀመጣችን ተገቢ ነው ሲሉ ተናግረዋል። የኢትዮጵያን እድገት ነዳጅ ካላቸው ሀገራት ጋር መወዳደሩ ተገቢ አይደለም የሚሉት ዳይሬክተሩ አይ ኤም ኤፍ አንዳንዴ ዜሮ አድርጎ ያወጣል፣ አንዳንዴ ደግሞ ሶስተኛ እያለ ይገልጻል። በሚቀጥለው ደግሞ ከራሱ ንግግር ጋር የሚጋጭ ሪፖርት ሊያወጣ ይችላል። እኛ በዓለም ባንክና በዓለም የታወቁ ባለሙያዎች በሚያወጡት መስፈርት እንተማመናለን ሲሉ አስታውቀዋል። አቶ አጂ አያይዘውም ይሁንና ይህው ተቋም ከቅርብ ጊዜያት ወዲህ የኢትዮጵያ ኢኮኖሚ እድገት ከመንግስት ግምት ጋር በሚቀራረብ ሁኔታ መተንበይ መጀመራቸውንና መረጃውም ተመሳሳይ የሆነ ቢመጣም አሁን ያወጡት ሪፖርት ግን ለማመን የሚያስቸግር ነው ብለዋል። በጉዳዩ ላይ አስተያየት እንዲሰጡ የተጠየቁትና ስማቸው እንዳይገለጽ የጠየቁት አንድ ከፍተኛ የኢኮኖሚ ምሁር በኢትዮጵያ መንግስትና በዓለም አቀፍ የገንዘብ ድርጅት መካከል በወጣው ሪፖርት ላይ መተማመን ያልተቻለው መንግስት በባለቤትነት የያዛቸው ግዙፍ ድርጅቶች በጀት በመንግስት በጀትነት እንዳይመዘገብ ፍላጎት ያለው በመሆኑና የተቋማቱን በጀትም በበጀቱ ለማካተት ፍቃደኛ ባለመሆኑ የመጣ ሊሆን እንደሚችል አስረድተዋል። የኢትዮጵያ መንግስት ከየትኛውም የአፍሪካ ሀገር በተሻለ ሁኔታ የንግድ ባንኮችን፣ አየር መንገድን፣ ባህር ትራንስፖርት ድርጅትን፣ ኢትዮ ቴሌኮምንና መብራት ኃይልን ጨምሮ በርካታ ድርጅቶች ባለቤት በመሆኑና የተቀሩት አብዛኛዎቹ የአፍሪካ ሀገራት የሌላቸው ወይም እነዚህን በበጀታቸው የሚያሳዩ በመሆኑ ልዩነቱ መፈጠሩን ሳይጠቁሙ አላለፉም። ይሁንና በአይ ኤም ኤፍ በኢትዮጵያ መንግስትም ሆነ በሌሎች ዓለም አቀፍ ተቋማት ዘንድ የኢትዮጵያን ኢኮኖሚ መጠን በሚመለከት በርከት ላሉ ጊዜያት መስማማት እንደሌለ ባለሙያው ጨምረው ገልጸዋል።